ለመጨረሻ ጊዜ ያለቀስበት ነው። ጌታ እኮ ሳይደግስ አይጣላም። ከብዙ ስቃይ በኋላ ምቾት አለ የሚባለው እንደዚህ ነው። አሰላሙ አሌይኩም ረህመቱላህ በረካቱ ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሰላም ነው አልሐምዱሊላህ። እንግዲህ መግቢያ ላይ አንዴት አጠር ያለች ቪዲዮ አስገብቻችሁ ነበረና ይህን ወንድማችን በተመለከተ ነው። ይህ ወንድማችን ሙሰፋ መህድ ይባላል። ምንድነው የተፈጠረው? እንግዲህ ብዙዎቻችሁ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል ሲዘዋወር አይታችሁ ተመልክታችሁ ሊሆን ይችላል እና ይህ ወንድማችን አንዲት እህታችን መንገድ ላይ ጥያቄ በምንጠይቅበት ሰዓት ይህንን ወንድማችን መግቢያ ላይ እንደሰማችሁት ማለት ነው ለመጨረሻ ጊዜ መቼ ነው ያለቀስከው? ብላ በምጠይቀው ሰዓት ዛሬ ነው ዛሬ ጠዋት ነው ያለቀስኩት ምክንያቱም ስራ አጥቼ ሲላት፣ ምንም አይዞ እንኳን አላለችውም። ሌላውን ማድረግ ባትችል እንኳን አይዞክ ነገ እኮ ሌላ ቀን ነው፣ ነገ የተሻለ ነገር ታገኛለህ የሚል የመበረታቻ ቃል እንኳን አልነገር አልተናገረችውም አመሰግናለሁ ብላ ነው የተለየችው። ያንን የተመለከቱ ማህበራዊ ሚዲያ ተጠቃሚ ሰዎች በጣም ልባቸው ተሰብሮ ይህንን ወንድማችን አፈላልጉልን፣ ይህንን ወንድማችንን እንፈልገዋለን እኛ የቻልነውን ያክል እንረዳዋለን ብለው ነበረ። በዚያ መሰረት እንግዲህ ብዙዎቻችን እንግዲህ ይህንን ወንድማችን ለማግኘት ጥረት አድርገን ነበረ ሌላ አንድ ወንድማችን አግኝቶ ደግሞ ያለበትን አሳውቆናል። አሁን ላይ አካውንት ስለሌለው ነገ ሰኞ አካውንት ተከፍቶለት በራሱ ስም ገንዘብ እንደሚሰበሰብ ነግሮናል። እንግዲህ ቪዲዮንም ማስገባላችሁ ይሆናል። እንዲሁም ኤቢኤሶችም ይሄንን ወንድማችን እንደሚፈልጉት፣ እንዲሁም ብዙ የስራ ባልቤት የሆኑ ሰዎችም ስራ ሊቀጥሉት እንደሚፈልጉ አንዳንድ መረጃዎችን ጠቅለል ባለ መሰረት ወንድማችን ያሰማናል እስኪ ሳሰማችሁና ልመለስ ወደ ቪዲዮ። በጣም ቤተሰቦች፣ ዛሬ እጅግ በጣም በጣም ደስ ብሎኛል። ወንድማችንን አግኝተነዋል። የብዙዎች ልብን የነካ ይሄ ወንድማችን እንፈልገዋለን፣ እናገኘዋለን ብለን ቃል በገባ ነው መሰረት አሁን ወንድማችንን አፈላልገን አግኝተነዋል። እንኳን ደስ ያላችሁ። ለብዙዎች ደስታ እንደሚሆን እርግጠኛ ነው። ወንድማችን እስቲ ያለውን ምስጋና፣ ያለውን አስተያየት ያቀርብላችኋል እሱ ምስማ ውድ ቤተሰቦች ስላሰባችሁ ስላሰባችሁልኝ፣ እኔንም ደግሞ ውስጤን እኔ ሳልናገር እናንተ አውቃችሁ እንደዚህ ስለተረዳችሁ በጣም ነው የማመሰግነው። ሌላም ፈጣሪ ሁላችሁንም ይጠብቃችሁ። ወዳችሁ ወንድማችን ሙሉ ስሙ እንግዲህ ሙሰፋ መሀዲ ይባላል። የፈጣሪ ስራ ሆኖ እንግዲህ በሚገርም ሁኔታ አፈላልገን አግኝተናል። ከዚህ በኋላ ሙሰፋ መሀዲ የእያንዳንዳችሁ እርዳታ ማድረግ ለምትፈልጉት ሰዎች ሁሉ ይገኛል። አሁን አካውንት በግሉ የለውም። እርዳታዎች ሁሉ ግን በሱ አካውንት እንዲሆኑ ስለምንፈልግ ሰኞ በማለዳ የተቻለ ሁሉ ጥረት አድርገን አካውንት ይወጣለታል። ከዛ በኋላ ሁላችሁም የምታግዙበትን አማራጭ እናመቻቻለን። ካሁኑ ኢቢኤስ እንደሚፈልጉት ነግረውና እዛ ላይ ይቀርባል። የተለያዩ ትላልቅ ፕሮሞተሮች ደግሞ የስራ እድል ይዘው እየመጡለት ነው። በዚህ ሁሉ እንግዲህ ፈጣሪ እንደሚክሰው እርግጠኞች ነን። እና እንደሰማችሁት ነው ውዶች። ይሄ ከብዙ ጭንቅ በኋላ ከመከራ በኋላ ደስታ ይገኛል የሚባለው እንደዚህ ነው። ቀደም ብያችኋለሁ። ይህንን ፈገግታ የተሞላበትን ችግርን ለመቅረብ ሁላችንንም የበኩላችንን እናደርግ። ወላሂ ወንድ ልጅ አይጣ፣ ወንድ ልጅ ሲከፋው በጣም ከባድ ነው ያለበት ሁኔታ። ተመልከቱት። በተለይ ደግሞ እሷ ችግሩን ሲነግራት ቆም ብላ ማዳመጥ አይዞክ ማለት ሲያቅታት ደግሞ ልብ ይሰብራል። ያ ደግሞ ከምንም በላይ ነው። ብቻ አልሐምዱሊላህ አላህ ደግሞ በሷ በሷ ምክንያት ሰበብ አድርጎ ወደ ህዝቡ አምጥቶታልና፣ ሳይ ሳይደገስ አይጣለም የሚባለው በዚህ ነው። አልሐምዱሊላህ ከችግር በኋላ ምቾት አለ። ብቻ አሁን ላይ ተገኝቷል እና አንዳንድ ጊዜ የተቸገሩ ሰዎችን፣ ልባቸው የተሰበረ ሰዎችን ስታገኙ፣ በዚህ መልኩ አይደለም፣ ቶሎ ጥላችሁ ለመሸሽ አትሞክሩ። ችግራቸውን ምንም ማድረግ ባትችሉ፣ መስጠት ባትችሉ፣ አቅም ባይኖራችሁ፣ ችግራቸውን ቆም ብላችሁ አዳምጧቸው፣ ተረዷቸው፣ አይዟችሁ በሏቸው። ወላይ አይዟችሁ ማለት እኮ የሆነ ልብን ይጠግናል። ምንም ነገር ማድረግ ባይቻል እንኳን የማበረታቻ ቃላት ጥፋቶችን አይዞህ፣ ነገ ያልፋል፣ ሌላ ቀል ነው ታገኛለህ። ከቻለን የስራ እድሉን ካገኘን ሰበብ እያማድረስ ካልቻለን ደግሞ ጥሩ ምላሽን ሰጥተን እነዛ ሰዎችን እንደሚነጋ ነገ የተሻለ ቀን እንደሚኖር፣ ዛሬ የተከፋ ነገ እንደሚደሰት፣ ዛሬ ያጣ ነገ እንደሚያገኝ እንደዛ አበረታተን ብንለያይ ምንም የሚጎልብን ነገር የለም። ግን አንዳንድ ሰዎች ችግርን የሰውን ችግር መስማት አትፈልጉም። የራሳችሁን ችግር ብቻ እንድትናገሩ ትፈልጋላችሁ። የሰውን ችግር ደግሞ መስማት አትፈልጉም። የሰው ልጅ ነው፣ ይቸገራል። ማይቸገር የለም። ግን ችግሩን አዳምጡት። ጥሩ ነገርን ማዳመጥ እንደምትፈልጉ ሁሉ ችግሩን አዳምጡት። አንዳንዴ ችግርን ማውራት ራሱ እኮ የሆነ ቀለል ይላችኋል አፍናችሁ ብቻችሁን ከምትጨናነቁ ለሰዎች ስተነፍሱ ወይም ስታወሩ የሆነ የሚለቃችሁ ነገር አለ በተለይ ደግሞ የሚያዳምዛችሁ ሰው ስታገኙ ተቸግራችሁ ተጨንቃችሁ አዳማጅ ስታገኙ በጣም ነው ደስ የሚላችሁና ምንም ያን ሰው ባታውቁት ምንም እንትን ባይኖራችሁ እንኳን ቢያንስ አዳምጣችሁ አይዟችሁ አይዞክ፣ ነገ ያልፋል፣ ሌላ ቀን ነው ነገ፣ ይገኛል፣ ዛሬ የታጣው ነገ ይሰጥካል፣ ፍጣሪ አይታወቅም ብላችሁ ሁን መበረታቻ ንግግሮችን ብታደርጉ ደስ ይላል። አሁን እዚህ ጋር ተቸግሬ ዛሬ ያለቀስኩኝ፣ ስራ አላገኘሁም ስራ ባለማግኘት አልቅሻለሁ ሲላት አመሰግናለሁ ብላን የተለየችው ከዚህ በላይ ልብ ሰባሪ ነገር አለ? በጣም ልብ ይሰብራል። እና አንዳንድ የምትሰሩትን ስራ ቆም ብላችሁ እንትን በሉት አስቡ ቆም ብላችሁ ስታስቡ የሆነ እንትን ይመጣላችኋል እና እሷ የፈለገችው የነበረው የሚያስቅ ነገር ወይ ያስለቀሰውን ነገር ለመጠየቅ ያን ያን ነገር ነበረው እሷ ቪዲዮ ሰርታ ለራሷ እንድት ፖስት የፈለገችው ግን ደግሞ እሱ ያለውን ነገር እውነት ያለውን ነገር ነገራት ግን አመሰግናለሁ ብላ ጥላ ሄደች። እና አንዳንዴ እንደዚህ የምታደርጉ ሰዎች የባስ ያንን ሰው ልብ ነው የምትሰብሩት። አለማዳመጣችሁ አይዞ ካለማለቱ ለምን ተናገርኩኝ ብሎ ሁላ እንዲጸጽተው ይደረጋል። እና አንዳንዴ ጥሩ ነገር ጥሩ ንግግር መናገሩ የተሻለ ነው። እና ይህንን ለመናገር ነው። ወንድማችን ደግሞ አልሐምዱላ ያው አሁን የተሻለ ደረጃ ይኖረዋል ብዬ አስባለሁ። ምክንያቱም እንደሰማችሁት ብዙ ሰዎች እየፈለጉት ነው። እንደሰማችሁት ቲቪዎችም እነሱ ጋር ለማቅረብ ጥሪ አቅርቧል። ያው እነሱም ጋር እንደሚሄዱ ይሄ ወንድማችን ተናግሯል ና አልሐምዱሊላህ፣ ያው ከጭንቀት በኋላ ምቾት አለ እና ይነጋል። የተጨነቃችሁ ስራ ያጣችሁ፣ የተቸገራችሁ በሙሉ ነገ ሌላ ቀን ነው። ዛሬ ተስፋ ቁርጣችሁ ሊሆን ይችላል። ተስፋ ግን በፍጹም መቁረጥ የለባችሁ ነገ የተሻለ ቀን ስለሚመጣ ዛሬ የጨለመው፣ ዛሬ የተበሳጫችሁ፣ ዛሬ ያጣችሁ ነገ ታገኙታላችሁ። ይሰራል፣ ይለወጣል። አብሽሩ ለማለት ነው ውድ ቤተሰቦቼ፣ እና ይሄንን ቪዲዮ ሼር አድርጉት ልብ ለሚሰብሩ ሰዎች፣ እንደዚህ አዳማጭ ላልሆኑ ሰዎች ይጠቅማቸዋል። ሰዎችን እንዲያዳምጡ ያደርጋቸዋል። ማዳመጥ ጥቅም አለው ወይ የሰውን ልብ ይጠግናል ወይ የሚለውን እንዲያስቡ ያደርጋቸዋል እና ሁላችንም እናዳምጥ የተቸገሩ ሰዎችን ጭንቅ ውስጥ ያሉ ሰዎችን ብናዳምጣቸው ጭንቃቸው ጭንቀታቸው ትንሽ ቀለል ይላቸዋል እና እናዳምጥ ለማለት ነው ውዶቼ። አመሰግናለሁ ስለተከታተላችሁኝ። የዛሬ ቆይታ ይሄን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አሌይኩም ወረህመቱላህ ወበረካቱ።